የሰማዕቱ ክብር ተነክቶ የትኛውን በጀት ነው የምታጸድቁት? የሰማዕቱ ክብር ተነክቶ የትኛውን በጀት ነው የምታጸድቁት? ሰምተን እንምጣ እስቲ። ምንድን ነው ጊዮርጊስ ተሰነጠቀ፣ ተገዘገዘ? ለራሱ ነው የተገዘገዙ ገዘገዘ። ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ተፈጨ ይለዋል። ታዲያ ጊዮርጊስ ይህን ቃል ስጠቀም ለሃጃው ነው የተገዘገዘው። የሚናገሩትን የማያውቁ ለሚሰብኩት የማይጠነቀቁ ኢየሱስ ክርስቶስ ታላቅ ወንድሜ ነው ያለው ፕሬዚዳንቱ፣ መመት ታላቅ ወንድማችን ለዛ አ ወደ አባቴና ወደ አባታቸው ያለው። ስለዚህ አንተ ለምን አባትና አምላክ የሚለው እግዚአብሔርነቱ ባይ ላ ተጠቅሷል። ብዙ ቦታ የተጠቀሰው በምክንያት ነው። አንዳንድ ጊዜ ጥያቄ የተፈጠረበት መልአካዊ ፍጡር ነው ሲሉ እብራ ምዕራፍ አንድ ላይ ከመላእክት አንተ ልጄ በቀኝ የተቀመጠ ያለው ለማን ነው? ዮናታን አክሊሉ ዛሬም ድረስ የፈነጨ ይገኛል። አሁን አንዳንድ ሰዎች ሰርተው ለመጽደቅ ጥረት ያደርጋሉ። መቼ የማይሰጠ እያንዳንዱ ለስራው ይጠየቅበታል። ነገሩ ከአምስት ዓመት በኋላ ታስተካክላለ ብለን እንጠብቃለን፣ ተስፋ እናደርጋለን። ዮኒ ማኛ የአቡነ ገብርኤልን ጉዳይ ሌላ አጀንዳ ለመሆን ይዞ ተነስቷል። የአባታችን የአቡነ ገብርኤል ጉዳይ ምን እየተደረገ ነው? መግለጫ አውጥተዋል። መግለጫ አውጡት፣ ምንድን ነው ለሌላ ለሳምንት ቀነቀጠሮ ተሰጡ። ቀነቀጠሮ የተሰጠበት ምክንያት ደግሞ በነገር የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን፣ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛም። ዛሬም እጅግ ጥብቅ የተባለ መረጃ ይዤ መጥቻለሁ። መረጃው በአስቸኳይ እንዲዳረሱላችሁ ላይክና ሼር ማድረጋችሁ እንዳይዘነጋም። ወደ መረጃችን በቀጥታ በስማ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋይስታለም ቅዱስ ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳል። ቅዱሳን የማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ እንዴት ቆያችሁ እንዴት ስነበታችሁም ክርስቶስ ተንሳ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሆን። ዛሬም እንግዲህ አንድ ርዕሰ ጉዳይ እየመጥቻለሁ። በዚህ ርዕሰ ጉዳይ ላይ በርካታ ሀሳቦችን እናነሳለን። በዋነኝነት ደግሞ የዚህ ከዮናታን አክሊሉ ጋር የተገናኘና የፕሮቴስታንቱ ቤተ እምነት እንዴት አይነት ከባባድ የሆኑ አስተምህሮቶችን እያስተማረ እንዳለ በእጃችን ገብቷል፣ እናስደምጣችኋለን። በቅድሚያ ወንድማችን ፈለጋ ትናቴዎስ በአንድ የኢንተርቪው ላይ ቀርቦ የተናገረው ነገር መለስ እኔ ዛኪር ኩኝ በኋላ እዛው ባሉ የገዳሙ አባቶች ተጠርቼ ክህነት እንደምቀበል ቤተክርስቲያን እንደማገለግል ተነገረ ምን ነበር ምላሽ ግን በጣም ያለቀስኩት በመሸታ ቤቶች ስጋቸውን እየሸጡ የሚኖሩ እህቶች አሉ እነዚህ እህቶቻችን በጣም የሚገርምሽ ነገር የቅዳሴው ጸሎት ይናፍቃቸዋል ማህሌቱ ይናፍቃቸዋል ለትንሳኤ ሁሉም ምዕመን ተሰብስቦ ነጠላውን ለብሶ ወምድርን የተገበረ ፋሲካ እያለ ከሊቃውንቱ ጋር በዝማሬ ሲያመሰግን ያንዳንዷ ነገር ልባቸውን ይሰብራቸዋል እነሱም መጥቶ በማህሌቱ መሳተፍ ይፈልጋሉ ሁለት አይነት ጸጸት አለ። አንደኛው ጸጸት መልካም የምንለው ጸጸት ነው። ሁለተኛው ደግሞ መጥፎ ጸጸት። እያንዳንዱ በክርስቶስ ኢየሱስ የሚያምን ሰው መጸጸት ያለበት ጸጸት መልካም ነው። ጸጸት ታቦተ ጽዮን በውጭ ቆማ ሳለ እኔ ከቤት የጣሪያ ስር ገብቻ አላለ። ደብዳቤ ጽፎ ኦሪዮን በጦር ሜዳ እንዲገደል የራሱን የሞት ደብዳቤ አስይዞ ዳዊት እንዲህ የሰራው ኃጢአት በመጽሐፍ ቅዱስ ውስጥ ተቀምጧል። ለምንድነው እግዚአብሔር ይቅር ይለኛል በሚል በተደጋጋሚ በኃጢአት ልምምድ ውስጥ የሚሆኑ ሰዎች አሉና ለዚህ ምን ትላለህ? የ ቀጠሮ ኃጢአት እያንዳንዱ ክርስቲያን መስራት የለበት። ባጭሩ እንዲህ አይነቱ ኃጢአት የይሁዳ ንሳ ይባላል። ወንጌል በህይወት ከሚሰበክባቸው መንገዶች ውስጥ አንዱ ትዳር ነው። አንዲት ሴት አስር ወንድ ልትፈረት ትችላለች። ምን ማለት ነው? ከበደ የእሷን ፍቅር ረግጦ ስለሄደ ሌላ ሰው በህይወቷ ሲመጣ ከእንደገና አትወድም፣ ከእንደገና አታፈቅር የሚባል ነገር የለ። እንግዲህ ሙሉ ፖድካስቱን ተከታተታችሁ እንድታደምጡ እጋብዛችኋለሁ። ያው ፈለጋትና ቴዎስን በጣም ብዙዎቻችን እንወደዋለን። ፍጹም ቀና የሆነ ወንድማችን ነው። በርካቶችን እየመለሰ ያለ ወንድማችን ነው። ወደ ዮናታን አክሊሎ እንምጣ። ደግሞ ከሰሞኑ በጣም መነጋገር ርዕሰ ጉዳይ ሆኗል። አሁን ደግሞ ጭራሽ ጭራሽ ስራ ደግሞ አያጸድቅም ምናምን እያለ ገለመሌትን ደግሞ ሰምተናል። እስኪ ተካትለን እንመለስ። አሁን አንዳንድ ሰዎች ሰርተው ለመጽደቅ ጥረት ያደርጋሉ። መቼ የማይሰጥህ እያንዳንዱ ለስራው ይጠየቅበታል። ነገሩ ከአምስት ዓመት በኋላ ታስተካክላለ ብለን እንጠብቃለን፣ ተስፋ እናደርጋለን። እኔ ይ ስሙ ምን ደግሞ ታስተምራቸው ወይ በደንብ አብራራ አላችሁ። አይ ከአምስት ዓመት በኋላ በቃ ተሳስቼ ነበረ ያኔ ከእመቤታችን ስጋ አልነሳም ብዬ ያስተማርኩት ስህተት ነው እና ከአምስት ዓመት በኋላ ስላወቅኩኝ ከእመቤታችን ከእናቱ ስጋ ነስቷል ብለህ እንዳስተማርከው እምነት ብቻውን በራሱ የሞተ እንደሆነ ደግሞ ታስተምራችኋለህ ብዬ አስባለሁ። ከአምስት ዓመት በኋላ እንጠብቃለን። ያው የዚህ ዮናታን አክሊሉ በተለይ ዚህ አንዳንድ አስተምህሮቶቻቸው ግለሰብ ላይ ትኩረት ያደረገ ስለሆነ እንደፈለገ። በነገራችን ላይ ዮናታን አክሊሉ በጣም ብዙ ስህተቶችን ከሰሞኑ እየተመለከትን ነው። በተለይ ያው የራዕየ ዮሐንስ ላይ ነበረውን ያቺ ሴት የተባለችውን በራሹ ተረጎመ። የያዕቆብ መልእክት ላይ ስራ የሚለውን ፍቅር ነው ብሎ በራሹ ተረጎመ። በዘፍጥረት ምዕራፍ 11 ላይ ያለውን ባቢሎናውያንን ደግሞ ባቢሎን የተባሉት የሆነ ቦታ ወይም ሰዎች አይደሉም ብሎ የሆን ነገር ማለት ጀመረ። በቃ እንደፈለገው እንዳሻው ና እንደተመቸው ነው የሚጠቃቅሰው። ለእሱ ደስ እንዳሰኘው ደግሞ ያስተምራል፣ ሚዲያ ላይ ይለቀዋል ማለት ነው። እንዲህ አይነት ሰው ነው። የፕሮቴስታንቱ ቤተ እምነት ምን አይነት ነገር እንደሆነ ይህም ቪዲዮ ባሳያችሁ በርካቶቻችሁ ትማራላችሁ። ኢየሱስ ታላቅ ወንድማችን ነው አለ። ዳግማዊ አሪዎስ ማለት አሁን በዚህኛው ተመልክተህ ዳግማዊ አሪዮስ የተነሳ ነው። እንካተላቸው ስ ኢየሱስ ክርስቶስ አምላኬና አባቴ ብለህ ትጠራለህ። አምላኬና አባቴ ብዬ መጥራቱ በእግዚአብሔርነቱ ሀሳብ፣ በእግዚአብሔርነቱ ወይም በመለኮታዊ ባህሪው አቅጣጫ ልጥራው ካልን ኮርስ አባቴ ነው። ነገር ግን ለምን እንደው በዛ በኩል ለመጥራት የሚሄደው ረ ለእኔ ራሱ የገለጠው በሰዊ ማ ስለዚህ ወንድሜ፣ ስለዚህ ወንድሜ ነው። ወንድሜ የሚለው ይቀላል መቅለል ብቻ አይደለም ትክክለኛው እሱ ነው። ምክንያቱም ለዛ እኮ ነው ሰው የሆነው። ሶፊ አንተን እኮ ነው የሆነው ማለት ነው። ከሀጢያት በስተቀር እኮ አንተን ሀጢያት ነክቷል። እሱን አጥራን ነው ቆም ዴባብሊ ዳላ ነው አንተ ከሀጢያት ወስደ በነገር ሁሉ እኮ ነው የሚለው ወንድሞቹን ሊመስል ተገባው። እንዴ ወንድሞቼ ብሎ ሊጠራ አያፍርባቸውም። ስምህን በዜማ ለወንድሞቼ እናገራለሁ። ታላቅ ወንድማችን ለዛ አይደል ወደ አባቴና ወደ አባታችን አለው። ስለዚህ አንተ ለምን አባትና አምላክ የሚለው ው እግዚአብሔርነቱ በባይብል ተጠቅሷል። ብዙ ቦታ የተጠቀሰው በምክንያት ነው። አንዳንድ ጊዜ ጥያቄ የተፈጠረበት መልአካዊ ፍጡር ነው ሲሉ እብራ ምዕራፍ አንድ ላይ ከመላእክት አንተ ልጅ በቀኝ የተቀመጠ ያሉ ለማን ነው? ስለ ልጁ ግን አምላኩ ከትምት ሰማያትን ፈጠር ምድርም የእጆች ስራ ተመልከት። አሁን ልጅ ሆኖ የመጣው ሰማይና ምድር የፈጠረው እሱ ነው። አንተ አንተና ዓመቶችን ማልቁ "እኔ እኔ ነኝ" ብሎ ለሙሴ የነገረውና አንድ ልዩነቱ ሚ ስለ መለኮታዊ ባህሪ ነው። ብራ ምዕራፍ አንድ ለማስተማር የሞከረው እንዴት አምላክ ሰው እንደሆነ ለማሳየት ወይም ቆላሲያት ምዕራፍ አንድ ከቁጥር 15 እስከ 17 እሱ የማይታይ አምላክ ምሳሌ ነው። ስማን ብለ በሰማይና በምድር የሚታዩትና የማይታዩት ፍጥረታት እንደሆነ ዙፋናት በእሱና ለእሱ ተፈጥሯል። ማን ነው? ለዮሐንስ ወንጌል ምዕራፍ 8 ላይ እኔ ነኝ ያለው ማን ነው? እኔ ነኝ ብሎ ራሱን መናገር የሚችል ማለት ለሙሴ ዘጸአት ምዕራፍ ሶስት ላይ አይሁዶች ስሙን አንጠራም የሚሉት ማ ያህዌ ወይ ጆባ ታስ እሱ ነው የምንሰብከው የሚሉት ማለት ነው። ነገር ግን እኔ እኔ ነኝ አለው። እኔ መሆንም ችለው እኔ ነው ነው። በማን ትመስለኛለህ? ማን ማን ላከህ ብለህ ብለው ከጠየቁኝ ማን ልበላቶ ላለው ዝም ብለህ በደፈናው እኔ እኔ ነኝ የሚል ላ ለመንፈስ ቅዱስስ ኢየሱስ ክርስቶስ እና መንፈስ ቅዱስስ አንድነትና ልዩነታቸው ምንድን ነው? አንድነታቸው በስላሴ ነው፣ በስላሴ ነው ስላሴ ማርቆ ስላሴ። ከዛ ውጪ መንፈስ ቅዱስ ኢየሱስ ሌላ ፐርሰን ነው፣ ሌላ ፐርሰን። አብ ሌላ ነው። እሺ፣ ስለዚህ ለአብም ለወልድም መንፈስ ቅዱስ ምናቸውም አይደለም? ያለው ኢንቲሜሲ ያለው ማለት ነው። በማንና በማን ነው? በአብና በወልድ በኩል ብቻ ነው ማለት ነው። ትሪኒቲ ካውንስል ውስጥ የተሰራው ስራ ሁሉ ኢቨን አላማቱን በመፍጠር አቅጣጫ ወደኋላ ብትሄድ ና በዛ ጊዜ የሚገባ አላማቱን በመፍጠር አለም ውስጥ በትሪኒቲ ካውንስል በአብ ዲዛይን፣ ያ የአብ ብሎ ይጠራል እያልኳለሁ። እግዚአብሔር ስትጀመር ስም የለውም ለእኛ የተገለጠባቸው ስሞች ናቸው። አባት ማለት ነው። አባትነት ደግሞ የእግዚአብሔር ባህሪ መገኛ ማለት ነው። ስለዚህ በአብ ዲዛይን፣ በእግዚአብሔር ቃል ሰሪነት፣ በመንፈስ ቅዱስ ፈፃቢነት ነው የሚታየው የማይታየው አለማት ብሎ የተፈጠሩት ይህን ነው መጽሐፍ ቅዱስነት ነው። በአዲስ ኪዳን ደግሞ የወደቀውን ሰው ከማንሳት ጋር አሁንም የአብ ዲዛይን የስራው ባለቤት አብ በወልድ ሰሪነት፣ አሁን ዚጋ ሰው መሆኑን በጣም የሚከብደው ምንድነው? በራሳቸው የመተርጎም በራሳቸው የመናገር በራሳቸው የፈለጉትን ነገር የማድረግ አባዜ ስላለባቸው የሚስጥረ ስላሴ ነገር ከማንሸር ራስ ጀምሮ በተለይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሎ በተለይ በቅዱስ ዮሐንስም እንደተጠቀሰ ቤታችን ለመጀመሪያ ለመግደላዊት ማርያም ጌታችንና አምላካችን ከትንሳኤ በኋላ ለመጀመሪያ ጊዜ ለእሷን የተገለጠ ልክ ረቡን ይብላል ልትነካ ስትል አትንኪኝ ካላት በኋላ ገና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አላረኩምና ብሏታል። እና ይህንን ይዘው ወደ አባቴና ወደ አባታችሁ ይላልና እሱ ታላቅ ወንድማችን ነው ብሏል። ክርስቶስን ማለት ነው። ይታችሁ በፕሮቴስታንቱ እንግዲህ ፓስተሮች፣ ነቢዮች ምና የሚባሉ ናቸው። ለምንድን ነው ይህን ያለው? ወደ አባቴና ወደ አባታችሁ ወደ አባታችን ለምን አላለም? ብለው አልቃውቶች ይናገራሉ። በባህሪው አብ አባት ነው፣ ወልድ ልጅ ነው። በባህሪ ለይቶ ወደ አባቴ አለ። ወደ አባቴና ወደ አባታችሁ ወደ አምላኬና ደግሞ ሲል እንደ አዳምነቱ እንደ ሰውነቱ አምላኬ አለው፣ እንደ አምላክነቱስ አባቴ አለው። አብ አባት ወልድ ልጅ ስለሆነ ይህንን ነው ቤተክርስቲያን የምታስተምረው። በፍጹም ተዋህዶ ስንል ወደ አባቴ ሲል በባህሪው እሱ ወልድ የአብ አባት ወልድ ልጅ ሆኖ የምወደው የምወልደው ልጅ ይህ ነው፣ ይህን ስሙ። ሳር የሚለው ልጅነቱ የባህሪው ነው፣ አባቱ ደግሞ አብ ነው በባህሪ። ወደ አምላኬ ደግሞ ያለበት ዮሐንስ ወንጌል ምዕራፍ ሀያ ላይ የተቀመጠው ማለት ነው። እንደ አዳምነቱ እንደ ሰውነቱ አምላኬ አለ። እነሱ ግን ምን አሉ? አባቴ የሚለውን ያዙና የባህሪ አምላክነቱ እንድተው ወንድማችን ነው በእኛ መካከል የነበረ ነው ብለው አወረዱት ምን አይነት እንግዲህ ነግሬያቸዋል ዮናታን ምን አይነት መጽሐፍ ቅዱሶችን ጠቃቅሶ እንደሳተ ጭራሽ ደግሞ ብሰው እነዚህ ተረስተዋል አረሰለቃንት አባ ገብረ ኪዳን ይላሉ እስቲ በምናቸው ነው ክርስቶስ የሚመስሉት ክርስቶስ እኮ ማንንም የማይነቅፍ ጭምት ነው ማንንም የማይነቅፍ ፈሪሳውያንን እንኳን የማይሳደብ የጧፍ ኩስታሪ የማያጠፋ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 እስቲ በሞት ያፈርሰው ነው ይውልኝ አሁን ያሉ ዛሬ ያሉ በምድር ላይ ያሉ ፓስተሮችን እስቲ እንደው በመጽሐፍ ቅዱስ ካለው የሚበልጣችሁ አንድ ሰው ንገሩ ይባል የለም አንድ የሚበልጣችሁ ሚካኤል አይበልጣቸው ገብርኤል አይበልጣቸው፣ ዳዊት አይበልጣቸው አብርሃም አይበልጣቸው፣ ጳውሎስ አይበልጣቸው፣ ድንግል ማርያም አትበልጣቸው የሚበልጣቸው አብ ብቻ ነው ክርስቶስም ወንድማቸው ነው በእነሱ ሁለቱ ስባት የሚበልጣቸው ማነው ማንን ከየት የመጡ ናቸው እነዚህ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 ሲኖሱል ሲኖዶሱ ግድ የለም። እግዚኦ ሰማይና ምድር እኮ ይደነግጣሉ። ክርስቶስ ተመልከቱ አንከሩ ሐራ ልዑላን ተመልከቱ ሶበሪ ወለ ሰዓት ግሩም እንዘይትላክ ይትላክ ላርዳይሁ ወይ ቀን ታቆ አስደናቂው ግሩም እሳት እሱ ድሪቶ ታጥቆ የደቀ መዛሙርቱን እግር ሊያጥብ በተጎነበሰ ጊዜ መላእክት ደነገጡ ነው አደነቁ ነው አምላክ የፈጠረን እግር ሲያጥብ። እነሱ የድንግል ማርያምን ጫማ ለመሳም አንሰግድም ይላል። በጣም በጣም ፕሮቴስታንቱ ቤተ እምነት አሁን የሚሄድበት አካሄድ ያስፈራኛል፣ በጣም ነው የሚያስፈራኝ። ምናልባት በኢትዮጵያ እንግዲህ ወንድማችን ዮብ ዘሚካኤል እንደተናገረው አስር ዓመት ቢፈጅ ነው እንጂ ፕሮቴስታንቲዝም ይጠፋል ብሏል። ሊጠፋ ይችላል ነውም ደግሞ በእርግጠኝነት ምክንያቱም አሁን አሁን በጣም የወረደ የወረደ መጥቷል። በጣም ከባድ የሆኑ አስተምህርቶችንም ደግሞ በውስጡ ይዞ ነው ያለ። በጣም የዮናታና ክልሉ ጉዳይ በሰሞኑ መነጋገር ይሆናል ርዕሰ ጉዳይ ነበረ ወንድማችን ጋዜጠኛ ነጋሽ በዳዳ በነጋሽ ሚዲያ ላይ አንድ ደስ የሚል ሀሳብ አነሳ። የቅዱስ ሲኖዶስ ስብሰባ ጀምሯል። አጀንዳዎቹ አብዛኛው በጀት ምናምን፣ ህንፃ ግንባታ ምናምን አብዛኛው። በዚህ ደግሞ ዮናታን የሚባለው ተነስቶ ጊዮርጊስ ተገዘገዘ ተቆረጠ፣ ለራሱ ነው ምናምን እያለ ሰማዕቱን ሲናገር ነበር። እዚህ ጋር ሰማዕቱ እየተደፈረ እዚህ ጋር ቅዱሳን እየተደፈሩ ሰማዕታት፣ ጻድቃን፣ መነኮሳት እየተደፈሩ ቤተክርስቲያን እየተደፈረች የተዋረደች በጀት ማጽደቅ ማለት ምን ማለት ነው? በማለት ወንድማችን ጋዜጠኛ ነጋሽ በራር የተናገሩ እናድመጥ። የሰማዕቱ ክብር ተነግቶ የትኛውን በጀት ነው የምታጸድቁት? ሰምተን እንምጣ። እስኪ ጎርጊስ ተሰነጠቀ፣ ተገዘገዘ፣ ለራሱ ነው የተገዘገዙ፣ ገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ፣ ተፈጨ ይለዋል። ታዲያ ጎርጊስ ይሄን ቃል ስጠቀም ለሀጃው ነው የተገዘገዘው። የሚናገሩትን የማያውቁ ለሚሰብኩት የማይጠነቀቁ የዕለት ጉርስ ከሞላላቸው እውር ድንብር ከተከተላቸው አፋቸውን የሚከፍቱ እልፎች ናቸው። ሰማዕቱ ቅዱስ ጊዮርጊስ እኮ ለሰይጣን አልገዛም ብሎ ነው ሰባት አክሊላትን የተቀናጀው። እንዳንተ ተሳድበ አልመሰለኝ። ክርስቶስ መመለክ አለበት ብሎ በምድር የሚመለክ ድራጎንን እኮ ነው የጣለው። ከኔ ሌላ አምላክ አታምልክ የሚለውን አምላካዊ ቃሉን ለመሙላት፣ ለማክበር፣ ለማስከበር እኮ ነው በወጣትነት እድሜው ክርስቶስን የተከተለው። ባንተ፣ ባለህበት የእድሜ ማምሻ ላይ ሆኖ አይደለም። አሉባልታ አዳራሽ ውስጥ ገብቶ የሚያወራው ሰው መጽሐፍ ቅዱስ ይዞ እንዴት ነው የሚሳደበው? እንዴት ነው ቅዱሳኑን የሚያዋርደው? እኔ ለመቀደስ እኔ ጻድቅ ነኝ ጻድቅ ያለው የሚል ራሱን ጻድቅ ብሎ የሚያስብ ከጎኑ ያለውን እንዴት። እርግጥ ነው እርግጥ ነው በእናንተ ቤት በእናንተ አስተምሮ ክብር የለም፣ ብር ብቻ አይተናል። ጥሩ ሱፍ ካልለበሳችሁ ከፊት አትቀመጡም የሚል ጥሩ የለበሳችሁ ወደፊት ኑ፣ የአንድ ሚሊዮን ብር እራት የምትበሉ የሚባል። አዎ፣ በተለይ በቅዱስ ሲኖዶስ እንግዲህ በአሁኑ ይታያል የሚል እምነት እኔ የለኝም በበኩሌ። ምክንያቱም አንድ አጀንዳ ወጥቷል። አጀንዳው ላይ ነው የሚወያዩት። ቢወያዩ ግን ጥሩ ነበር ብዬ አስባለሁ። ዘንዱ አፉን ስለመክፈቱ መምህራችን እንዲላሉ፣ በመጀመሪያ ደረጃ ጊዮርጊስ የተሰነጠቀው የተገዘገዘው ወንድሜ ላንተ አይደለም፣ በእርግጥ ላንተ አይደለም፣ ለኢየሱስ ክርስቶስ ነው። ለኢየሱስ ክርስቶስ በመመስከር ለአምላኩ ለኢየሱስ ክርስቶስ የባሕርይ አምላክነቱን ጌትነቱን፣ የዓለም መድኃኒትነቱን በአላውያን በአረማውያን ነገሥታት ፊት ሳይፈራ ሞት ሳያስደነግጠው ሞት ሳያስፈራው ስለ አምላኩ ስለ ኢየሱስ ክርስቶስ ቀንቶ በመመስከሩ ጊዮርጊስ፣ አዎ፣ በመጋዝ ተሰንጥቋል፣ በሰይፍ ተመትሯል፣ በመንኮራኩር ስጋውን እንዳልነበር አድርገው በጣት ሰውታል። ይህን ሁሉ ግን መከራ የተቀበለው ስለ አምላኩ ስለ ጌታው ስለ ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ ለዓለም መድኃኒት ሊሆን ወደዚህ ዓለም እንደመጣ በከብቶች በረት እንደተወለደ እንደተኛ እሱ ድሀ ሆኖ እኛን ባለጠጋ እንዳደረገን ደግሞ ቀስ በቀስ በስጋ እንዳደገ ቅዱስ ጊዮርጊስ ይሄንን ነው የመሰከረለት። ይሄንን አምላክ እንዲመስክሮለት በሰማዕትነት አለፈ፣ በሰማዕትነት አረፈ። ስለ ክርስቶስ ብዙዎች ምስክር ነበሩ፣ ምስክር ሆነው አልፈዋል። መከራውን ሳይሰቀቁ ያመኑትን ያውቃሉና ላመኑት ምስክርነት ሰጥተው አልፈዋል። ከነዛ ምስክሮች ወይም ሰማዕታት መካከል ደግሞ አንዱ ዛሬ አንተ ልታዋርደው አፈን የከፈትክበት ሊቀ ሰማዕታት ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ሊቀ ሰማዕታት፣ የሰማዕታት ሁሉ አለቃ። ስለ እንጀራር ለመመስከር ወይ ስለ ምድራዊ ሹመትና ሽልማት አይደለም ሲመሰክር የነበረው ስላአመነው ስለ ጌታው ስለ መድኃኒቱ ስለ ኢየሱስ ክርስቶስ የመሰከረውን ደግሞ በሰይፍ የተመተረውን ለሐጃው ነው አልከው። ቅዱስ ጳውሎስ ግን ለሐጃቸው ነው አላለም። እስቲ ላምብብልህ። እስቲ ለተማሪው ለጢሞቴዎስ ቅዱስ ጳውሎስ የጻፈው መልእክት ምዕራፍ አንድ ቁጥር 12 ጀምሮ ላምብብልህ። ስለዚህም ምክንያት ይህን መከራ ደግሞ ተቀብያለሁ ነገር ግን አላፍርበትም። አንተ ያፈርክበትን የቅዱስ ጊዮርጊስ መከራ ቅዱስ ጳውሎስ ግን አያፍርበትም። ለምን? ያመንኩትን አውቃለሁና። አዎ ቅዱስ ጊዮርጊስ የተቀበለውን መከራ እያስብን ቅዱስ ጊዮርጊስን የምናስበው ቅዱስ ጊዮርጊስ የተቀበለው መከራ ለማን እንደሆነ ስለገባን ነው፣ ስለገባን ነው። እንቀጥል እስቲ የሰጠሁትን አደራ እስከዚያን ቀን ድረስ ሊጠብቅ እንዲችል ተረድቻለሁ አልና። እዛው ሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር አንድ ጀምሮ ደግሞ ለተማሪው ለጢሞቴዎስ በወንጌል ለወለደው እንዲህ ብሎ ይመክረዋል። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበልሏል። እንግዲህ አባቶቻችን ሊቃውንቱ በስፋት የሚያስተምሩን ሰማዕታቱ በሞት ያለፉበት ክርስቶስን ለመስበክ ነው፣ ይችን ቤተ ክርስቲያን ለማስቀጠል የዛሬ የቷን ክርስትና የምንላትን ስም ለማግኘት ነው። ታላቁ ሰማዕት ሊቀ ሰማዕት ቅዱስ ጊዮርጊስ ኮከበ ጽባሕ ጽዮን ሀረጋወይን ቅዱስ የሚል መጠሪያ ያለው በሞቱ በሰማዕትነት ጊዜው ያን ሁሉ መከራ የተቀበለው ክርስቶስን ለመስበክ ነው። ያን ሁሉ መከራ የተቀበለው ሰባት ጊዜ እነ ዱዲያኖስ የተባሉ ክፉ ነገስታት ተነስተው መከራ ሞት ሲያቀርቡለት ሳይሳቀቅ ጽዋውን የተቀበለው የክርስቶስ የሚሰበክ ዘንድ፣ ጣዖታቱ ይጠፉ ዘንድ፣ ድራጎን የተባለው ዘንዶ ይጠፋ ዘንድ ነው። ነገር ግን የዛሬዎቹ ሆዳቸው አምላካቸው የሆነ የፈለጉትን እየበሉ የሚሊዮን ብር መኪና እየነዱ እንደፈለጉ ሆነው ስፖርት እንኳን መስራት የማይችሉት ሰማዕታቱን መናገር ጀምሯል። ስፖርት እንኳን አይታችኋል፣ ሆዳቸው ምን ያህል እንደገፋ በዚህ ደረጃ ያሉት ናቸው እንዲህ የሚናገሩት። የሰሞኑ ርዕሰ ጉዳይ ደግሞ አንድ የሆነ ማኛ ተብዬ ደግሞ ተነስቷል። አሁን ደግሞ ለማነካካት የተረሳ ጉዳይ አንስቶ አቡነ ገብርኤልን ደግሞ መነካከት ጀምሯል ጉዳያቸው ጉዳት ብሏል። አቡነ ገብርኤል ኦርቶዶክሶች ወንጌልን የሰበኩ አባትን አፍኗል እያለ ሌላ ርዕሰ ጉዳይ ዘመቷል። እሱ አማኝ ነው ምናምን ብሎ በቃ ትተነው ነበረ የፈለገውን እንዲሆን። አይ በቃ በዚህ ብቻ አይበቃኝም፣ ሌላ ርዕሰ ጉዳይ መሆን አለብኝ የአቡነ ገብርኤልን ጉዳይ ልቆስቁስ ብሎ ተነስቷል። አጀንዳ አትጭ የተባለች ቤተክርስቲያን ማለት አጀንዳ አትጭ የተባለች ቤተክርስቲያን ውስጥ ነው ያለነው። እንስማ ውስጥ የተወሰነ ሰላም ሰላም ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ሰይጣን ይደፋል። እንግዲህ ትንሽ አይኔ ስለቀላ ነው ይቅርታ፣ እንጂ ለመሰከስ ምናምን አይደለም። ሰላማችሁ ብዝት ይበልልኝ እና እንግዲህ የአባታችን የአቡነ ገብርኤል ጉዳይ ምን እየተደረገ ነው? መግለጫ አውጥተዋል። መግለጫ አውጡት፣ ምንድን ነው? ለሌላ ለሳምንት ቀነ ቀጠሮ ተሰጥቷል። ቀነቀጠሮ የተሰጠበት ምክንያት ደግሞ በነገረ ማርያም ላይ ያለው ትምህርት ከኦርቶዶክስ ከምታስተምረው ትምህርት ኦርቶዶክስ ተዋህዶ ከምታስተምረው ትምህርት ያፈነገጠ ነው ብለው ነው ያሉት። እንግዲህ በዚህ ነገር ላይ እንደምታዩት ነገረ ማርያም የሚባል መጽሐፍ ቅዱስ ላይ ትምህርት የለም። ስለ ቅድስት ድንግል ማርያም የተወሰኑ ሉቃስ ወንጌሎች ላይ ሌላም ጋር በስነ ስርዓት ስለ ቅድስት ድንግል ማርያም ያለውን ነገር በስነ ስርዓት የተቀመጠ ነው፣ በስነ ስርዓት ያለ ነው። ከዛ ውጪ ነገረ ትምህርት የሚባል ብቻውን አጀንዳ ተሰጦት የምንማርበት ምንም ምክንያት አለ ብዬ አላስብም። ምንም አይነት ምክንያት ከመጽሐፍ ቅዱስ ውጪ የሆኑ ነገሮች ለማስገባት ካልሆነ በስተቀር ጥልቅ የሆነ ምስጢር የሌለው ነገር ነው። ምክንያቱም እግዚአብሔር ትንቢቱን በሁሉም ላይ ፈጻሚ ነው። ለሙሴም ትንቢት ሲናገር ነበር ለዳዊትም ለሁሉም ለሁሉም መጽሐፍ ቅዱስ ላይ እንዳሉት ለነ ዮናስም ለነ ዳንኤልም ለነ ኢሳያስም በሙሉ ሲናገር የነበረውን ትንቢት የፈጸመ አባት ነው ያለን። እንዲሁም ደግሞ ለቅድስት ድንግል ማርያም በቅዱስ ገብርኤል አማካኝነት ትንቢት እንዲፈጸም እግዚአብሔር አምላክ አንድያ ልጁን ልኮ በእሱ እንደምንድን መጽሐፍ ቅዱስ ይናገራል። ይሄንን መናገር መጽሐፍ ቅዱስ ላይ በሌለው ነገር ላይ በጉልበት ይሄን ለምን አላስተማራችሁም ተብሎ ያስተማራችሁት ትምህርት ስህተት ነው ተብሎ ምን ተደርጓል? አባታችን የቁም እስረኛ እንዲሁም ደግሞ ፍኖተ ጽድቅ የሚባለው ትምህርት የኑፋቄ ትምህርት፣ የክህደት ትምህርት ነው ተብሎ ምን ተደርጓል? ምናልባት እርምጃ ሊወሰድበት እንዲወገዱ እገዳ እንዲደረግባቸው ለመወሰን ሌላ አምስት ቀን ነው ሰባት ቀን ተሰጥቷል። እንግዲህ እነሱ እንደሚሉት ከሆነ ለነሱ መሬት ላይ ብዙ የጸደቁ ህይወቶች አሉ። በራሳቸው ጸድቀው ታምር የሚሰሩ የሚያማልዱ፣ ብዙ ነገር የሚፈጥሩ አለው ተብለው ትምህርቶችን የቀጠሉበት ይህ አይነት ትምህርት ለምን እንደተፈለገ ባይገባኝም ብዙዎቹን ለዘመናት ሲያስቱ የነበረ ትምህርት እንደሆነበት እያወቁት እንግዲህ ገና ፓስተር ከመሆን ማነው ጴንጤ ከመሆኑ ፓስተር ሆኖ መጥቶ የለም። የረሳቸው ጉዳዩን ላስታውሳቸው። ፍኖተ ጽድቅ የሚባል ማህበር አለ። አቡነ ገብርኤል የቆም እስረኛውን አለ። አቡነ ገብርኤል ቅዱስ ሲኖዶስ ምልዓተ ጉባኤ ላይ ነው የሚገኙት። በቃ የሆነ ተነስቶ ልፈንጫለ እንጂ በዚህ ሰዓት አቡነ ገብርኤል የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ተሳትፈው ያሉት። ህግ ሽሮ ሄደዋል ምናምን፣ በቃ ሲኖዶሱ ከተመለከተው ይመለከተዋል። የፍኖተ ጽድቅ ጉዳይም ይታያል ብለን እናስባለን። ላይ አዩትም ይችላል አናቀም እንግዲህ፣ አሁን ያለው ሲኖር ሱሳሪ አናቀም እንግዲህ ምን ሊወሰን እንደምች። ግን ከኛ ቤት ውጭ የሆነ ሰው ግን ስለኛ ቤት ሲያወራ ደሞ ደስ ያለ፣ በተለይ ደግሞ ይሄ ገና እንቡር እንቡር የሚል ሰው አለ። ይሄ ዮኒ ማን የተባለ ሚናገራቸው ነገሮችም የሚጥሙ አይደሉ። ማለት ሌላ አጀንዳ ለመፍጠር የመጣበትን ሂደት ነው። እና ከወዲው እሱን እዚህ ስር ሳይሰድ እዚሁ መጣል አለብን ብዬ አስባል። ለዛ ነው መልእክቱን ያመጠዋት። የዛሬ መረጃዎቻችን ይህን ይመስላሉ። በደንብ አድርጋችሁ ላይክ በማድረግ ሼርና ሰብስክራይብ ያደረጋችሁ ትብብራችሁን አሳዩ ከጎናችን ቆሙ። በየዕለቱ ኦርቶዶክሳዊ መረጃዎችን በማልዳ አንድ ሰዓት ከአርባ ምሽት አንድ ሰዓት እያመጣ እንገኛለን። በያሮስ ሁለት በቀትር ሰባት ሰዓት በምሽት አንድ ሰዓት እንዲህ በምሽት አምስት ሰዓት እያመጣ እንገኛለን። ቲክቶክ ላይም ከ ሶስት መቶ አርባ ሺህ በላይ አልፈናል። እዛም አጫጭር መረጃዎችን ታገኛላችሁ። ወንድማችሁ ሉሉ መብራቱ ነኝ። ያሮስ የእናንተ ም እኛም ነው። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ።